ይሰማኛልና ያን ሁሉ ብር ማለት ነው። ያን ሁሉ ብር አውጥቶ ከእናቴና ከእኔ ደብቆ አባቴ ነው ለእናንተ ያበደራችሁ። እሺ፣ አራት መቶ ሺህ ብሩን የኔ አባት ነው ያበደራችሁ። ሰኑ አግማጣው ተጉዳው ሰው ይለ ምክንያታው ሁለት ወይ ወት መኖርን

ለምን መጣሽ? አይ ጭራሽ ተቃቅፋችሁ። ምን አገባሽ? ምን አገባሽ? ቆይ ስሜት። ምን አገባሽ? ምክንያት ስላለኝ ማውራት ምን ባለጌ መሆናችሁን እኔን ደብድባችሁ አሳይታችሁኛል ለሁለት ለዚህ ራሴን በመከራ ነው አንቺ ፊት የተቆጣጠርኩ ያለሁት እሺ አንቺ ሂጅ ከዚህ ለምን ሴጣናት ነው ምን ነይ ነይ አንድ ጥያቄ ብቻ ልጠይቅ። ምንድን ነው ፍላጎት? ከእሱ ነው ከእሱ ጋር ቂም አለባችሁ? የት አውቂያት ነው ቂም የሚኖርባት? እኔ ጋር አለብሽ? መልሽልኝ። ቆይ ከእሷ ጋር አለብሽ? መልሽልኝ። እኔ ከአንቺ ጋር ምንም አይነት ችግር የለብኝም። እች ልጅን ግን አይደለም መናገር እንኳን መምታት ይቅርና፣ ቀና ብለሽ እንኳን እንድታያት አልፈልግም። እቺ ልጅ እቺ ልጅ አትበይ። ምንም ነገር ሳት ከፊት እንደዚህ መሆንበትን ምክንያት ማወቅ ከፈለጋችሁ ዝም ብላችሁ አዳምጡ። ለምን ነው የምናዳምጥሽ? አንፈልግሽም። ቆይ ትርፍ ነሽ ትርፍ አሁን ቤት በደንብ ነው ቤት ማንም ሰው የለም። ሲስተሯ ሄዳለች። ቆይ ከአመመሽ አሁን ደግሞ እሷ እንዳትመጣ ሄዳና ሰው በሌለበት ነገር ስለሌለ ካመመሽም፣ ወይ አማኑኤል፣ ምንም የምታውቁት ነገር የለም። አክሽ ነኝ። ስሚ፣ ካመመሽ፣ ወይ ምን አሰብሽ? አማኑኤል ወይ አማኑኤል አንዳል መታሽ። እኔ ተመልሼ የመጣሁት ለመመታት አይደለም። እሺ፣ ለመደባደብ አለኝ። ለምን ነው መጣሽ? ለፍራት ማውራት ነው አንፈልግሽም። አንፈልግሽም፣ ውጪ። አንፈልግሽ። እንደዚህ አትይ። አሁን ላይ ለምን አልሽ? ተፈልጂ ስናባረርሽ ነው። እዚህ ድረስ ተመልሼ የመጣውበት ምክንያት ማወቅ ከፈለጋችሁ ዝም ብላችሁ። አንፈልግም። ውጪ፣ ውጪ። ሂጂ፣ ሂጂ። ተው፣ በቃ ቡዬ፣ ትናገር። ምንድነው የምትናገረው? ምንም መስማት አልፈልግም ያንቺን ነገር። እንደውም እሺ፣ አከበርንሽ። በጣም አከበርንሽ። ከዚህ በኋላ ረግጠንሽ የምናባርሽ የምታውቁት ነገር የለም በቃ እሺ

ምንም አይነት ምክንያት በዚህ ሰዓት ብታቀርቢ ደግሞ ተቀባይነት የለውም። ይሄ ሁሉ ነገር አድርገሽ ይቅርታም ብጠይቂ ምንም ማለት ብታቀርቢ እኔ አልሰማሽ። ዘዴ እኮ ነው አሁን። ሄደችና አሰላሰለች፣ የሆነ ነገር አሰበች፣ መጣች። ሙዲሽን እኮ ማንም ሰው

የት ነበር? እሺ፣ ለምዶ ማታዳምጡ? እሺ እሺ፣ ለምዶ በስራት ማታዳምጡ? ሰማኛለ። ያን ሁሉ ብር ማለት ነው። ያን ሁሉ ብር አውጥቶ ከእናቴና ከእኔ ደብቆ አባቴ ነው ለናንተ ያበደራችሁ። እሺ፣ አራት መቶ ሺህ ብሩን የኔ አባት ነው ያበደራችሁ። ሰማኛለ። ቤተሰብ ሳያማክር እናቴን ሳያማክር ለናንተ ያበደረው አራት መቶ ሺህ ብሩ ብላ አውጥቶ በታማኝነት የሰጣው አባቴ ነው። የኔ አባት ነው። ቤተሰብን ሳያማክር ነው። እናቴን፣ እኔን፣ ወንድሞቼን ሳያማክር ነው። እሺ ስኑ ያበደራችሁ የኔ አባት ነው። ሰማኛለ የኔ አባት ነው ያበደራችሁ። ታዲያ መተሽ እዚች ምስኪን ምንም አታውቅልሽ። ምን አርግ እና ቆይ፣ አይደለም አይደለም፣ የቤተሰብ ጉዳይ እኮ ነው ይሄ። የፈለገ ነገር ምን አርግ ነው የምትያት ታዲያ እሷን። ቆይ፣ ቆይ፣ ቆይ እና ከዛ ምንድነው ብሩ ትውለድልሽ። ይሄ ሁላ ድራማ ነበረ። እሷ ላይ ድራማ የሰራሽ ምንም ብሩ አይሞላ። ለምን ነው እነዚህ የምትሳደቢያት ነው? ሰማኛለህ፣ የኔ አባት ነው የሰጣችሁ ብሩ። የኔ አባት የእናቴና የአባቴ ትዳር መፍረስ ይሄ ሁሉ በእናንተ ነው። በተለይ በአንቺ፣ በተለይ በአንቺ። እና አሁን እኛም ፊትም ታስፈራራታለሽ። ልቀቀኝ፣ ልቀቀኝ። እና ምን ታድርግሽ እቺ ምስኪን ልጅ ተውለድልሽ? ሰማኛለህ፣ እሺ? ቤተሰቤ ላይ አንድ ነገር ቢፈጠር አለቃችሁ፣ እመኑኝ እገላችኋል። እኔ ራሴን በጣም ለመቆጣጠር እየሞከርኩ እኮ ነው። እኛ ለምን እንደ ካባሽ ሰርቀን ነው እንደለሰው ሰጣና አይደለም። ለምንድን ነው ለዚህ ለዚህ መዋሸት ያስፈለገ? መቼም አላምነትም። ደሞ እኔ እኮ የሚገርመኝ ብሩ መቼም እንደማይሞላላችሁ እያወቀ አንስቶ ያን ሁሉ ገንዘብ ያለኔና ያለ እናቴ ፍቃድ የሰጠው ለምን? አልነገርሽም ታዲያ ረብ ነግራችሁ ተመልሱልኛላችሁ። ብሩ ያባቴንና የእናቴን ትዳር ትመልሳላችሁ። የቤተሰቦቼን ክብር ተመልሳላችሁ። ሰማኛለ። አባቴና እናቴ አንድ ነገር ቢሆኑ ከእናንተ አልወርድ። ያን ሁሉ ብር ያን ሁሉ ብር አውጥቶ ይሰጣው ያለኝ ፍቃድ፣ ያለ እናቴ ፍቃድ። ብሩ የሱ ብቻ አይደለም። ሰማኛለ። የቤተሰቦቼ የቤተሰቤ ምክንያት ደግሞ የቤተሰቤ ትዳር መፍረስ ደግሞ የናንተ አሁን እኔ ምንም ነገር አላችሁ። ምንም ነገር አላችሁ። ብሩን ብቻ አምጡት። ሌላ ምንም ነገር አ ይሄ ሁሉ ነገር ያደረኩት ደግሞ ደሞ ብሩ እንዲመለስልኝ ይሰማኛል። የእናቴን የእናቴንና የአባቴን ፍቅር እንድትመልሱልኝ፣ የተቻለን ነገርም ደግሞ ያደረገን ነው። የሰው ገንዘብ አልሰረቅንም። እሺ እ እኮ ከመስራቅ በቃ የሰው ቤተሰቦች አስፈልጓቸው ተበድረው ሊሆን ይችላል። ግን ለጠይቅሽ እንዳል እኛም ደግሞ በዚህ አሁን አንቺ እንደዛ መተሽ ደምፍተሽ እኛን ስለአስደበደብሽ ያን ሁሉ ነገር ስላለችሽ እቺ ልጅን ስለተፈጠሽ የሚመለስልሽ መስሎሽ ነው። እንደዛ ሳላረግሽ የምታሳቂ መስሎሽ ነው። እኔ እንደው አንቺ የምታወሪው ነገር ወደዚህ ስሜታ ያደርገኝ ነው። ወደዚህ አሁንም ትንሽ ትንሽ ነው ልረዳሽ የሞከርኩ ያለሁት እኔ እኮ እያልኳቹ ነው በቃ እሷ አይመለከተኝ። ስለ እናንተም ስለ ስለሷም ምንም የሚመለከተኝ ነገር ብቻ ብሩን አምጡት ብሩን ነው የምንፈልገው። ኢልዳ ነው አሁን ማለት ነው። እና መሰግናለሁ አይደለ አባቲ ሻ አይደለ እነዚህ ያስደረገ ለዚህ ለዚህ ነው አይደለ? የመጣሽው እኛ ጋር ለዚህ ድራማ ለመምጣት አይደለ የመጣሽው? እሷ ጋር ለምዝጋና አይደለም። እኔ አሁን እዚህ ጋር ለመመሰጋገን ምናምን አይደለም የመጣሁት። እኔ የምፈልገው በቃ ኢልዳ ነው። ምንም ነገር ሰው አቅም አጣ፣ ተጎዳው፣ ሰው ምክንያት አጣ። እወት መኖሪያችን ተንከሲት ነው። ይቅርታ የምጠይቂው ይቅርታ የምጠይቂው ያን ሁሉ ነገር አድርጋሽ ማይሞላ መሰለሽ እንደ ብሩ ለምዶ የምታለቅሺው ለምድ ነው የምታለቅሽው? መልሺልኝ። ለምን ነው ግሯ ለምን ትወርቂው? አንቺ ገንዘብ ገንዘብ ምንም አይደለም። የሷ ማልቀስም የናንተ አዚጋ ማውራት ምንም አይጠቅመኝም። እኔ የምፈልገው ብሩ እንዲመለስልኝ ብቻ ነው። ታገሽ፣ የአባቴንና የእናቴን ትዳር መለስ ብቻ ነው የምፈልገው። አንቺ ከህይወታችን ወጪ! እኛ ገንዘቡን አንተ እኮ ናችሁ በህይወት የመጣችሁት። ገንዘቡን ለመመለስ እኛ የተቻለን ነገር እያደረግን ነው። ህይወታችን አንቺ እንዳትጠቂ ሰኑ ሰኑ ታይ ያት ነው እናቴና አባቴ እዛ የሚበጣበጡት ሰምኛለሽ። ይሄ ሁሉ በእናንተ ምክንያት። በቃሽ፣ እስቲ አትለፍልፊ። የእኔ ቤተሰብ መፍረስ ምክንያት እናንተ ናችሁ ሶስታችሁ

ድጋሚ ነኝ። ዓይንሽም ማየት አልፈልግም። እሺ መተስ ሰኖ አጠገብም እንደርሽ አልፈልግም።

ለዚህ ነው አይደለም? አይ ለመግደል አይደለም። ለዚህ ነው መጣሹ? ለዚህ ነው መጣሹ? ለዚህ ነው መጣሹ? እኔ የመጣሁት ይሄን ልነግራችሁ ሳስተሽ ነው። ወዴት ነው ዞር ብለሽ የምትይው? ለዚህ ነው መጣሽ እኛ ጋር? ለዚህ ነው መጣሽ? ብሬን እንድትመልሱ ነው የመጣሁት። ለዚህ ነው ልጅ እኮ ለማስለቀስ ነው ልጅቷ፣ ቆይ ለማስለቀስ ነው